ፎሎ እያደረጋችሁ ጋይስ ሰክሰስን ፎሎ በማድረግ የሁለት ሺህ ብር እጣ በመኳት የቤት ባለቤት የመሆን እድላችሁን ሞክሩ። እኔ አስራ አምስት ቲኬቶችን ቆርጫለሁ። በቤተሰቤ፣ በባሌ፣ በልጆቼ በሁሉም አስራ አምስት ቆርጫለሁ። ገና እቆርጣለሁ። ትንሽ ሊቀረው ሊያልቅ እጣው የሚወጣ ኤፕሪል ሰላሳ ወይም በኢትዮጵያ ሚያዝያ ሀያ ሁለት ነው። እድሉ እንዳያመልጣችሁ በኋላ እኛ ሲደርሰኝ በቅናት እየዬ እንዳትሉላ ሞ ስሙ። በቤተሰቤ በባሌ በልጆቼ አልሬዲ የሰማች ነው ጓል አስራ አምስት እጣ ቆርጫ አለውና በኋላ ቢደርሰኝ በቅናት ደግሞ እየዬ እንዳትሉ። አስራ አምስት ቆርጫ አሉ እያለች ነው። አሁን እያስቆረጠች ነው። አሁንም እንደገና ይሄ ላይቭ ነው፣ ዛሬ ነው። እሺ እያስቆረጠች ነው ግን አቆሙም፣ አቆሙም ምክንያቱም እነዚህ ሰዎች ድራግ ዲለሮች ሲሆኑ ለምን ያቆማሉ? ማህበረሰቡን ግን አንቅተናን፣ ነግረነዋል። ከአሁን በኋላ ማኅበረሰቡ ከተበላ እሷ ቤት ሂዶ የሚበላው የራሱ ጉዳይ ነው የምንለው። አያገባንም። አያገባንም። እቺ ሀቢባ ቁጭ ብላ ጭንቅላቷን ተጠቅማ ሳይሆን ማህበረሰቡ ደካማ ጎኑን ስለምታውቀው በደካማ ጎኑ፣ እኛ ማህበረሰብ አልተማረም እኛ ማህበረሰብ በጣም ኋላ ቀር ነው። እኛ ማህበረሰብ እኮ ገና እኮ የብሔር ፖለቲካ የሚያራምድ እንስሳ እኮ ነው። እንስሳ እኮ ነው። አብሮት አድጎት የበላውን የጠጣውን የትግራይ ህዝብን እኮ ይጨፍጨፍ፣ ይገደል ሲባል እኮ እሺ ብሎ የጨፈጨፈ እኮ ነው። አብሮት ተዋልዶ ተካብዶ ያለውን የኦሮሞን ማህበረሰብ እኮ የሚጨፈጨፍ እኮ ነው። አብሮ ተዋልዶ ተካብዶ ያለውን የአማራ ማህበረሰብ የሚጠላ እኮ ነው። ይህ ማህበረሰብ ገና ንቃተ ህሊናው ብዙ ይጠብቃል። በጣም በጣም በጣም ከባድ ማህበረሰብ ነው ያለን። ይህ ማህበረሰብ በግዴታ ማንቃት ነው ያለብን። ቶሎ አይነቃም ቶሎ አይነቃም፣ መቶ ዓመት ሊፈጅበት ይችላል። ከምር ነው እላችሁ እኔ የመጣሁት ለበቃ ማልናደደው ማልበሳጨው፣ አሁን ይቀየራሉ ብዬ አላምንም። ከባድ ደደብነት መሀይምነት ከባድ ነው። ጋይስ ኢዝ ናት ኢዚ። አሁንም ጥንቁልና የሚያምን ማህበረሰብ እኮ ነው ዶሮ አርዶ የሚቀብር ማህበረሰብ እኮ ነው። ህዝባችን ከኋላ ቀር ነው መማር አለበት። ህዝባችን ማስተማር አለብን። ህዝባችን ማንቃት አለብን። ህዝቡ እንዲነቃ ማድረግ አለብን። ዝም ብሎ እምነት የነም ብላችሁ እዩ ጭፋን የሚከተል ማህበረሰብ ነው። እስባችሁ መምር ምረታብን የሚከተል ማህበረሰብ ነው። ማህበረሰቡ አልነቃም። መንቃት አለበት። መማር አለበት። ብራ ያስፈልገው ሚ ማህበረሰብ ትምህርት ነው የሚያስፈልገው ትምህርት ነው የሚያስፈልገው። ሪሊ ስዕብና የለውም። የወረደ ስዕብና ነው ያለው። ባለጌን፣ ጋጠወጥን፣ ገዳይን ተሸክሞ የሚዞር ማህበረሰብ ነው። አም ሲሪዝ ነው የምላችሁ የኢትዮጵያ ህዝብ ትልቅ ስራ መሰራት አለበት። ቀላል አይደለም። ሌባው ብዙ ነው። አጭበርባሪው ብዙ ነው። ተሳዳቢው ብዙ ነው። ውሸታሙ ብዙ ነው። ፈራ እግዚአብሔር የለውም። ስለዚህ መሰራት አለበት። ተጀምሯል፣ እየተሰራ ነው የብልጽግና